ስሜ መምህርት ገነት ፊጣ ይባላል። የማስተምረውም ሁለተኛ ደረጃ ትምህርት ቤት ነው። ስሜ በጸሎ ዛሬ ይባላል። የመጣሁት ከሁለተኛ ደረጃ የኢትዮ ጃፓን ነዳሴ ግደብ ትምህርት ቤት ነው። ስሜ ሳምራዊት ሙላታ ነው። የመጣውት ከቀራኒ መድኃኔዓለም የሁለተኛ ደረጃ ትምህርት ቤት። ስሜ አቤል መንግስቱ የኢትዮ ጃፓን ሰከንዳሪ ስኩል ተማሪ ነው። እንግዲህ ተማሪዎች ማህበራዊ ሚዲያን መጠቀም ያለባቸው ለትምህርት መረጃ ለማግኘት እንዲሁም አንዳንድ ጠቃሚ ነገር አጋዥ የሆነ መጽሐፎችን እንትን ለማለት እውቀት ለመገብየት እንደዚሁም የተለያዩ ነገር የምርምር ስራዎች የፈጠራ ስራዎችን ወይም የሌሎች ሀገር ተማሪዎች ተሞክሮን ለማግኘት ማህበራዊ ሚዲያን ቢጠቀሙ ተማሪዎች እውቀታቸውን ከማዳበር አኳያ በጣም ትልቅ ጠቀሜታ አለው። ተማሪዎች የተለያዩ ሚዲያዎችን ይጠቀማሉ፣ ግን ለመልካምና ለጥሩ ነገር መጠቀም አለባቸው ማለትም የትምህርታዊ ጉዳይ ከሆነ ለትምህርታዊ ጉዳይ የሚሰሙትን ዜና ወይም ደግሞ ያዩትን ነገር በመጥፎ ጎን ሳይሆን በአጣርቶ በአንድ ጎን ብቻ ሲሆን በሌላ ጎን መመልከት አለባቸው። ያው ተማሪ እንደመሆናችን መጠን ትምህርታዊ ነገሮችን ለትምህርት የሚደግፉ ነገሮችን ብንጠቀም እኛም ውጤታማ እናለን ብዬ አስባለሁ። ተማሪዎች ተማሪ እስከሆን ድረስ ለመማሪያ እና ራሳችንን አንዳንዴም አልፍ አልፍ ብሎ ለማዝናናት፣ ግን በመጥፎ ነገር ሳይሆን ጥሩ ጥሩውንም እየተጠቀምን ራሳችን ማሳወቅ ክሬሽን ምናምን አለ ሶሻል ሚዲያዎች ላይ እሱን መከተል ማየት። እንዲህ ከዚህ ቀደም በወሰኑ ስልጠና መሰረት ሐሰተኛ መረጃን በተመለከተ በትምህርት ቤታችን በየጊዜው መረጃዎች ለተማሪዎች እናደርሳለን። ሐሰተኛ መረጃ ሀገራችንን ወደማይሆን ነገር ውስጥ አዘቅጦ ውስጥ እየከተታ ስለሆነ በማህበራዊ ሁሉ ሚዲያ ምናየው ሁሉ ነገር ሁሉ እውነት ነው ብለው እንዳይወስዱ እንዲመረምሩ፣ ስንቶቹ በሐሰተኛ መረጃ ከትምህርት ገበታቸው እንዳቋረጡ በህገወጥ ደላሎች ከሀገር ተሰደው መከራና ስቃይ እየታገቱ እንደደረሰባቸው ሁሉ እኛም ትምህርት ቤት የደረሰ ነገር ስላለ በሌላም ትምህርት ቤት አካባቢ ተደልለው ሄደው መከራ ላይ በፌስቡክ ሲገረፉ ሲቀጠቀጡ እየታየ ስለሆነ በሐሰተኞች እና ሐሰተኛ መረጃ እንዳትታለሉ። እናንተ ናችሁ የነገር ሀገር ተረካቢ እኛ እናልፋለን ቺን ምድር ጥለን እንሄዳለን። እናንተ ደግሞ ቺን ሀገር አያት ቅድሚያቶቻችን ያቆዩትን ሀገር እናንተ እንደማ አጽንታችሁ አቆይታችሁ ለቀጣዩ ትውልድ እንድታስተላልፉ በሚል በጥብቅ ነው የምንመክረው። እንደውም የሀገር ፍቅር እንዲኖራቸው፣ እርስ በርስ እንዲከባበሩ፣ ኢትዮጵያዊነት ስሜት እንዲላበሱ፣ ሐሰተኛ የምታዩት መረጃ ቲክቶክ ላይም ሆነ ፌስቡክም ቴሌግራም ላይም የምታዩት ነገሮች ሁሉ ለእናንተ የሚበጃ አይደለም። እናንተን አእምሮ ከማደንዘዝ አኳያ እናንተን ትምህርታችሁን ከማዘናጋት አኳያ እንዲሁም የማይሆን ነገር ውስጥ ከመግባት አኳያ እናንተ ማወቅ ያለባቸው አንድና አንድ ትምህርትና ትምህርታችሁን ብቻ ነው። ለሀገራችሁ ስትማሩ ጎበዝ ስትሆኑ፣ ለራሳችሁ ለሀገራችሁ፣ ብሎም እንደዚሁም ለቤተሰቦቻችሁ ስለምትሆኑ እናንተ ብቻ ሰሞን አለባቸው በሚል ሐሰተኛ መረጃ በተመለከተ በጣም ኮንነንና በጣም መጥፎ ነገር እንዳለ ያዩትን ሁሉ ነገር እውነት ብለው እንዳያምኑ እንዳይቀበሉ፣ ሚኒ ሚዲያችን የተለያዩ ነገር ሰርተንበታል ለጓደኞቻችን አስተዋውቀናል ከትምህርት ቤታችን አልፈን ከአጠገባችን ላሉት ጓደኞቻችን፣ እንዲሁም ደግሞ ለቤተሰቦቻችንም ትክክለኛ መረጃ ዜናን ባየን ጊዜ ትክክለኛ መሆኑን ቀድመን መወሰን የለብንም። የሰማነውን ነገር አረጋግጠን ትክክለኛ የሆነውን ነገር እኛ ሰራ ነው። በመጀመሪያ እነሱን በዜና መልኮች፣ እንዲሁም ደግሞ በድራማ መልኮች ለተማሪዎች ጧት ጧት በሚኖረው የሰልፍ ስነስርዓት ላይ እንዲያውቁ በሚገባኝ ቋንቋ እኛ በምንረዳው አይነት ሁኔታ እንዲገነዘቡት በማድረግ የተለያዩ ነገሮችን ሰጠናል። ትምህርት ቤታችን ላይ እንዲህ በብዛት አሁን ለምሳሌ ለጓደኞቻችንም አስተላልፈልናል ሲሆን መልእክት ኦሪጂናሉን ከፌኩ እንዲለዩ ትክክለኛው ከሐሰተኛው መጥፎን እንዲያውቁበት በብዛት አሁን መለየት ችሏል። አሁን ለምሳሌ ኦሪጂናል ትክክለኛው የማን እንደሆነ ሐሰተኛው ማን እንደሚለቅ ለይተውበት ከሰባ ፐርሰንት በላይ ወጣቶች አሉ። የወጣቶች ሀገር ነው የምትባለው። ማህበራዊ ሚዲያንም በዛው ልክ ነው ወጣቶቻችን የሚጠቀሙት እና አጠቃቀማቸው እንግዲህ አንዳንዱ ገደብ የለሽ አጠቃቀም ይጠቀማል። ሳይወዱ በግድ እንዲሁ አዲስ ዝድ የሚሆነው አሉ፣ እንደሱስ የሚሆንባቸው አሉ። ቀኑን ሙሉ ስራቸውን ወይም ትምህርታቸውን በመዘናጋት ወይ ቤተሰብን በመርዳት በመዘናጋት በዛ ተጠምዶ የሚውሉ አሉ። ይህንን ደግሞ ማስተካከልና መለወጥ ይቻላል። ይህን ማስተካከልና መለወጥ የሚችለው አንደኛ ቤተሰብ ነው። ቤተሰብ መምከር አለበት። መምህራን መምከር አለባቸው። ትምህርት ቤቶች መስራት አለባቸው። ይህን ማህበራዊ ሚዲያ ሲጠቀሙ ሲያዩት ማህበራዊ ሚዲያ እንደነገርኩሽ ለጥሩ ነገር ብንጠቀመው ጥሩ ነገር እናገኝበታለን። ለመጥፎ ነገር ግን ከተጠቀመን እዛ ውስጥ ያሉ ነገሮች በጣም ወጣቱን የሚያደነዝዙ ከሱስ በላይ። ስለዚህ ወጣቱ የሚያይበት ጠቃሚ ማህበራዊ ሚዲያ አዩ፣ አይደለም አይመልከቱ፣ አይደለም ጠቃሚነቱ የጎላ ነው። ዓለም ሁሉን በአንዴ ለማወቅ ማህበራዊ ሚዲያ ዘመናዊነት ነው፣ ዘመናዊነት መገለጫ ነው። ቴክኖሎጂ ስለሆነ ቴክኖሎጂን እንደግፋለን፣ እንቀበላለን። ስለዚህ እነዛ ወጣቶች ምን ማድረግ አለባቸው? ጊዜ ታይም መድበው ለዚህ ለዚህ ጊዜ እንደ የነ ቴሌግራም እጠቀማለሁ እንደዚያ ያለው ጥናቴን ደግሞ እንደዚህ ብሎ በማዘናጋ መልኩ ቢጠቀሙና ጠቃሚ ጠቃሚ ነገርን አይተው ሌላ ሌላውን ደግሞ ቢተው ለራሳቸውም ለጤናቸውም ለአእምሮም ጠቃሚ ነው። ከመጠቀም አኳያ ከጊዜ ከመባላት አኳያ ደግሞ እነሱ ላይ የሚያደርሰው ነገር አለ። አይንምም ያመጣባቸዋል። የአእምሮ መደንዘዝ ያመጣባቸዋል። መዘናገት ያመጣባቸዋል። አለርታ አሁንም ንቆ አሁንም ዲዚ የደነዘዘ ትውልድ ነው የሚሆነው። ይሄ ደግሞ የደነዘዘ ትውልድ ለቤተሰብም ለሀገር ሸክም ስለሚሆን አጠቃቀማቸውን መርጦ መጠቀም ይኖርባቸዋል። አጠቃቀማቸውን በሰዓት ገድበው ጥሩ ጥሩ ነገር ለእነሱ የሚጠቅመውን ነገር ማየት ይኖርባቸዋል። በፊት ያየነው ሁሉ እውነት ይመስለን ነበር። ከዚህ ስልጠና በኋላ ግን የተረዳነው ሁሉም ሰው ትክክለኛ መረጃ ሊለቅ አይችልም፣ ማረጋገጥ እንዳለብን። መልካም ነገር ብንጠቀመው አሪፍ ነው። ምክንያቱም የሀገር መበጥበጥ፣ ረብሻ ምናምን ይከሰታል። ለዛ መረጃን በትክክለኛው ጎን መልቀቅ ብዙ ውጤቶችን አግኝተንበታል። ምክንያቱም መጀመሪያ ማህበራዊ ሚዲያዎች የምንጠቀመው ዝም ብለን ነበር። ይሄም ትክክል ነው፣ ሁሉንም ትክክል ነው የሚል ሀሳብ ነበረን። ከዛ ስልጠና በኋላ ግን ይህም እንደዚህ ሊሆን ይችላል፣ ስለዚህ ቆይ እናጣራ የሚል ነገሮችን አግኝተንበታል። በመጀመሪያ ሲጠቀሙት ጊዜ መወሰን አለባቸው። ዝም ብሎ ባገኙት ጊዜ አይደለም መመልከት ያለባቸው፣ በሚያስፈልጋቸው ሰዓት ሰዓት መድበው እንዲጠቀሙ አንደኛ ነገር ለመዝናና ብቻ መሆን የለበትም። ራሳቸውን ማስተማሪያ፣ ራሳቸውን መለወጫ መሆን አለበት። ያቱም ለመዝናና ብቻ ከሆነ መጥፎ ነው ማለት ነው። ያቱም ራሳቸውን ካለወጡበት፣ ካልቀየሩበት፣ ካልተማሩበት ምንም ጥቅም የለውም። እዛው አንተ ሐሰተኛ መረጃዎችና የጥላቻ ንግግሮች በስፋት የሚነገሩበት ወቅት ነው። ስለዚህ ይህንን ወጣቱ ይህንን አውቆ ይህ መረጃ እውነትነት አለው ወይ ብሎ በመጀመሪያ ከማጋራት በፊት ማጣራት ይገባዋል። መረጃውን ያቀበለው ሰው ማን እንደሆነ በ9192 በመስጠት ይህንን ጥቆማ በማድረግ እንዲተባበርን። ማለት ሐሰተኛ መረጃ ለሀገርም እድገት ጠንቅ ስለሚሆን ሀገርም ሊደረበች ስለሚችል ሁሉም ሰው ሐሰተኛ መረጃ ባየ ጊዜ 9192 ላይ በመደወል እንዲጠቁም 9192 ላይ ማመልከት ይኖርብናል። ሌሎቹም 9192 ላይ ቢያመለክቱ ጥሩና ውጤታማ ሊሆን ይችላል ብዬ አስባለሁ። መጥፎ መረጃ ስናይ ወይንም ስንመለከት ወደ 9192 መገናኛ ብዙሃን መጠቆም አለብን፣ ማመልከት አለብን።